አመሰግናለው። ክብርት ወይዘሮ ሻዊት ሻንካ የፌድሪ ባህልና ቱሪዝም ሚኒስቴር ሚኒስትር፣ ክቡር ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ ማስተዳደር፣ ክብርት ዶክተር ሙሉነሽ ደሴ በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ ማስተዳደር ማረግ የማህበራዊ ክላስተር አስተባባሪ እና የአማራ ክልል ትምህርት ቢሮ ኃላፊ ክቡር አቶ እርዚቅ ኢሳ የአማራ ብሔራዊ ክልላዊ መንግስት ወጣትና ስፖርት ቢሮ ኃላፊ ክቡር አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ክቡር አቶ አሊ መኮንን የደቡብ ወሎ ዞን ዋና አስተዳዳሪ የተከበራችሁ በዚህ ፕሮግራም የተገኛችሁ የክልላችን ከፍተኛ አመራሮች፣ ቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች እና ልዩ ልዩ ተቋማት ኃላፊዎች የተከበራችሁ የየዘርፉ የስፖርት ቤተሰቦች፣ አሰልጣኞች፣ ስፖርተኞች እንዲሁም በዚህ ፕሮግራም የተገኛችሁ የከተማችንና አካባቢው ነዋሪዎች፣ የስፖርት ደጋፊዎች ሁላችሁም እንደየማዕረጋችሁ በመጀመሪያ እንኳን በጥንታዊቷና የአብሮነት እና የፍቅር ከተማ በሆነችው የወሎ እምብርት ደሴ ከተማ የመላ አማራ ስፖርታዊ ውድድር ለማካሄድ እንኳን ደህና መጣችሁ፣ እንኳን ተገናኘን ለማለት እወዳለሁ። የአማራ የፍቅር ከተማ የልማት አርበኛ የሰላም አምባሳደር ተብላ ተብለው ከሚጠሩ በዋናነት ከሚጠቀሱ የክልላችን ከተሞች አንዷ የሆነችው ደሴ ከተማ ኢትዮጵያዊነትን በጉያዋ ጠቅለላና አቅፋ የያዘች ኢትዮጵያዊ ብዛሃነትን በነባር እና ያልተበረዙ ሴቶቿ አጥንታ የቀጠለችና በኢትዮጵያ ልቅ ጸንታ እና ተሰርታ የቀጠለች ድንቅ ከተማ ነች። ትንሿ ኢትዮጵያ ስትሆን ዓለም ሲሰለጥን ወሎን ወይም ደሴን ይመስላል። የደሴ ህዝብ አስተዋይ ነው። ወደ ሰፊ ነው ደግ ሲሆን ሰው በሰውነቱ ብቻ የሚያከብር በብዙ ነገሩ ሙሉ የሆነ ህዝብ ነው። ሃይማኖቶች ተከባብረውና በዝምድና ረግ ተጋምደው የሚኖርባት የወሎዋ መዳረሻ ደሴ ከተማ ዛሬ ላይ እስላም ክርስቲያኑ፣ ደረሰውም ካህኑም፣ አዛውንቱም ህፃኑም በፍቅር ተቀኝቶ በአብሮነት ተገድቶ ይኖርባታል። ደሴ ከተማ በቤተ ክርስቲያኖቿ ወንጌል ይሰበክባታል፣ በመስጊዶቿ ደግሞ አዛን ይሰማባታል። እንዲሁም በጎዳናዎቿ ደግሞ ፍቅር የሚቀነቀንባት የዕንቁ ህዝቦች መኖሪያ ነች። የአራቱ የሙዚቃ ቅኝቶች መፍለቂያ ወሎ አንቸወዬ፣ አምባሰል፣ ባቲና ትዝታን የጥበብ ልጆቿ እነ የክብር ዶክተር ማሪቶ ለገሰ እነዚህነት ሙሀባ ነባህሩ ቃኝ እና በዚህ የሚያልጠቀስኳቸው ሌሎች ታዋቂ አርቲስቶቿ በስርቅርቅ ድምፃቸው ሲያዜሙ መነሻቸውም መድረሻቸውም ፍቅር፣ ሰላም እና ኢትዮጵያዊነት ነው። በነ አራት አይነው ምሁር መምህር አካለ ወልድና እንዲሁም የተነበዩት ስሙር ከሆኑት ሸውሴ ጅብሪል አገር ወሎ ምድር የተወለዱት የወሎ እናቶች አንድ አስተምህሮ ላንሳላችሁ። የወሎ እናቶች እምነት ሳይገድባቸው በጋራ ጡት ማጥባት መገለጫቸው ነው። ከጎረቤት አንደኛዋ እናት ለስራ ወደ ሌላ ቦታ ወጣ ብትል እንኳ ሌላኛዋ ጎረቤት እናት የጎረቤቷን ሕፃን ልጅ ጨምራ ትይዝና ሁለቱንም በጋራ ጡት እያጠባች ትጠብቃለች። ወደ ላይ ሰው መሆን በቂ ነው፣ የምንለውም ለዛ ነው። ታዲያ እነዚህ እናቶች በጋራ ጡት እያጠቡ አብሮነትን እያስተማሩ ያሳደጉት ትውልድ ተካፍሎ መብላት እንጂ ተከፋፍሎ እርስ በርስ መጠፋፋትን ፈጽሞ አይፈቅድም። ለኢትዮጵያዊነት መጽናት ሲባል የወሎን ህዝብ አስተባብሮ የአድዋ ዘማች የሆነው የንጉሥ ሚካኤል ወይም መሐመድ አሊ ልጅ አገር የልጅ ኢያሱ አገር የነ ወይዘሮ ሲን አገር የወሎ ህዝብ ዛሬም እንደ ትናንቱ ለኢትዮጵያ ሀገረ መንግስት ግንባታ አስተዋጽኦ እያበረከተ የሚገኝ ህዝብ ነው። የደሴ ህዝብ፣ የወሎ ህዝብ ልክ እንደ ሌሎቹ የአማራ ወንድሞቹ ማለትም እንደ ሸዋ፣ እንደ ጎጃም፣ እንደ ጎንደር እና ሌሎቹ ወንድሞቹ እና እህቶቹ አስተዋይና ሆደ ሰፊ ህዝብ ነው። ፈጥኖ አያመሰግንም ፈጥኖ ተስፋ ቆርጦ አያጥላላም። በምክንያት ይደግፋል፣ በምክንያት ይቃወማል። በሐሳብ የበላይነትና በሐሳብ ልዕልና ያምናል። በአሁኑ ሰዓት የደሴ ህዝብ ከመሪዎቹ ጋር እጅና ጓንት ሆኖ ተቀናጅቶ የልማት አርበኛ የሰላም አምባሳደር ሆኖ ደሴ ላይ የልማት ጮራ እያበራ ይገኛል። ከአንድ የልማት ምዕራፍ ወደ ሌላ የልማት ምዕራፍ በተፈጠነ መንገድ እየፈጠነ ይገኛል። ስፖርት ለሰው ልጆች ጠቃሚ የሆነ ማህበራዊ ሳይንስ ነው። የሰው ልጆች ደግሞ ማህበራዊ ፍጡር ነው። ይህ ማለት ብቻውን መኖር የማይችል አብሮነት፣ መደጋገብ፣ ፍቅር የሚያስፈልገው ፍጡር ነው ማለት ነው። ይህ ስፖርታዊ ውድድር ሲካሄድ ከውድድር ባሻገር የጋራ ማህበራዊ እሴታችንን ያጠናክራል። አንድነታችንን ያጎለብታል። የሀሳብ ልዕልና እናጎለብታለን። ፍቅርና አብሮነት ያብባሉ። ስፖርት በውድድር የማለፍ እሳቤንና የአስተሳሰብ ልዕልናን በእሴት ደረጃ ለመገንባት የሚጠቅም ሀሳብ ነው። ሀሳብ ዘር ነው። ፍሬውም በተግባር ይሰበስባል። ይህ ሰው ልጅ ራሱ የሚያስበውን ያስተሳሰቡ ውጤት ነው። በዚህ አጋጣሚ የክልላችን መንግሥት በዚህ አስቸጋሪ ወቅት ለዚህ አብሮነት እሴት መገንቢያ ለሆነው ስፖርታዊ ውድድር ከተረፈው ቀንሶ ሳይሆን በሌላው ላይ ቅድሚያ ሰጥቶ በበጀት መድቦ ውድድሩ እንዲሳካ በማድረጉ ክብር ይገባዋልና ሁላችሁም ለክልላችን መንግስት አንድ ጊዜ ምስጋና እንዲሰጡልኝ ይጠይቃሉ ክብርት ሚኒስተር ወይዘሮ ሻዊት ሻንካ ክቡር የክልላችን ምክትል ፕሬዚዳንት ዶክተር አብዱ ሁሴን የተከበራችሁ የክልላችንን እንዲሁም በየዞኑ የመጣችሁ ከፍተኛ የስራ ኃላፊዎች የተከበራችሁ የስፖርት ቤተሰቦች፣ ክቡራንና ክቡራት፣ አንተ መሸመን ጀምር ክሩን ፈጣሪ ማስገባት ይጀምራል ይባላል። በዚህ ስፖርታዊ ውድድር ከእኛ የሚጠበቀውን እናደርግ ዘንድ ውጤቱን ፈጣሪ የተሟላ ያደርገዋል። ፍቅርን ገንባ፣ አብሮነትና አንድነትን እናቀንቅን፣ ማኅበራዊ እሴታችን እናጠናክር። ውድድሩ ጨዋነትና ዲስፕሊን በተሞላበት አግባብ እናስቀጥል። ይህን ስናደርግ ሁላችንም የተከበረውን የአማራ ሕዝብ የሚወክል ብርቅዬ ስፖርተኞችን መዘን በማውጣት በሀገር ደረጃ ለሚካሄደው ውድድር ዛሬም እንደ ትናንቱ ከፍታችን በሚመጥን መልኩ ተወዳዳሪ ሆነን መቅረብ እንችላለን። በመጨረሻም ይህ ውድድር በተሳካ ሁኔታ እንዲጠናቀቅ የከተማ አስተዳደራችንን አመራር የክልሉ ወጣትና ስፖርት ቢሮ ጋር በጋራ ኮሚቴ ሆኖ በመዘጋጀት ተዋቅሮ በማስተባበር ሚናውን እየተወጣ ይገኛል። በጠንካራ አስተሳሰብና ቁመና ላይ የሚገኘው የጸጥታ ኃይላችንን ሌት ተቀን ይሰራል። ሰው በሰውነቱ አክባሪ የሆነው የደሴ ህዝብ ደግሞ የደሴ ወጣት እንደዚሁም ይህ ጨዋታ እስኪጠናቀቅ ድረስ ተጫዋቾችን በመደገፍ በማበረታታት ሰላሙን በማስጠበቅ ከጎናችሁ እንደሚሆን እተማመናለሁ። በዛ ላይ የእናንተ የስፖርተኞች ጨዋነት ሲጨመርበት ደግሞ ውድድሩ የተሳካ እንደመሆን እየተመኘው በድጋሚ እንኳን ደህና መጣችሁ እንኳን ተገናኝን ለማለት እወዳለሁ። በመቀጠል የተከበሩ አቶ እርዚቅ ኢሳ የአማራ ብሔራዊ ክልላዊ መንግስት ወጣትና ስፖርት ቢሮ ኃላፊ ወደ መነጋገሪያ መድረኩ መጥተው ቁልፍ መልእክት እንዳስተላልፉ በሞራል ሸኙልኝ። እጅግ አመሰግናለሁ።